ስኪሎና ሰው ያዘውና እግዚአብሔር በኃይሉ በህይወት ላይ ከፍ ያለ ነገር ያደርጋል። ብርት ባካቸው ስለሆነ ሰው አንድ ዜና ሰማለው። ስለሆነ ሰው የሆኑ ሰዎች እየተነጋገሩ ነው። ንግግሩ ክፉ አይደለም፣ መልካም ንግግር ነው። መዝሙር 12 ቁጥር 5 እግዚአብሔር እንደዚህ ይላል፣ ስለ ድሆች መከራ ስለ ችግርኞች ሆት እግዚአብሔር አሁን እንደሳለው ይላል። እግዚአብሔር እንደሳለው ካለ የሚከለክለው የለም። ጩሁና አሜን። እግዚአብሔር ይባል ለማን ይነሳል? ለማን ነው የሚነሳው? ለባለ ሀብት እ ለማጮህ ነው የሚነሳው? ለችግረኛ እግዚአብሔሩን ጊዜ የሚነሳው። ለተንደላቀቀ አይደለም፣ ለተመቸው አይደለም። እግዚአብሔር ወይ የለህም፣ ወይ አረ እግዚአብሔር እያለ ያለ ለሚጮህ፣ ለዛ ችግረኛ፣ ለድኻ ለሆነው ድህነቱ ጽላለ በጭወት ለድህነቱ ጽላለ። ማለት ብር የሌለው ማለት አይደለም። በጭወት ድህነት ውስጥ ያለ አደርስም ወይ ለሚል ሰው እግዚአብሔር እኔ ነገር አለም ተነግሮናለም። ዛሬ እነሳለሁ ይላል። መቼ ይነሳል? እግዚአብሔር እስኪ እንደዚህ በሉ፣ እግዚአብሔር ስለ አንተ አሁን ይነሳል በሉ። የሚጮህ ሰው አለ። ከእግዚአብሔር ጋር ክርክር ያለው ሰው አለ። በቃ ጩኸት አለ። በቃ ዝም ብላችሁ እንደ ለፍላፊ እየለፈለፋችሁ የምትሄዱ እንዳበደ ሰው እግዚአብሔሮ የለም፣ እግዚአብሔሮ ምንድን ነው ነገሩ፣ እግዚአብሔሮ አለረ ዝምን ዝም አልክ፣ ኧረ እግዚአብሔሮ ምንድን ነው ምናምን ለምትሉ ሰዎች፣ እንደ ቅዠት የሚያደርጋችሁ ሰዎች አላችሁ። ዛሬ በጌታ በኢየሱስ ስም ለእናንተ እግዚአብሔር እንደዚህ ይላል። እግዚአብሔር እነሳለሁ ይላል። ጮህና እግዚአብሔር ዛሬ ለእኔ ይነሳል በልባክ። በደንብ አድርጋችሁ ተቀበሉ። እግዚአብሔር ይነሳል በልባክ። ለምን ብላችሁ ካላችሁ ደግ ሰው ከምድር ጠፍቷል ደግ እግዚአብሔር ብቻ ነው ከላይ ምንድን ነው ሚለው ቁጥር አንድ ላይ አቤቱ አድነኝ ደግ ሰው አልቋልና ከሰው ልጆች መተማመን ጎሏልና እርስ በርሳቸው ከንቱ ነገር ይናገራሉ በሽንገላ ከንፈር ሁለት ልብ ሆነው ይናገራሉ የሽንገላ ከንፈር ሁሉ እግዚአብሔር ያጠፋቸዋል ታላቅ ነገር የምትናገረውንም ምናስ ምላሳቸውን እናበረታለን፣ ከንበራቸውንም የእኛ ነው፣ ጌታችን ማን ነው የሚሉትን፣ ጌታችን ማን ነው የሚሉትን ይህ ስሙ የእኛ አምላክ እንዲህ ይላል። ስለ ድሆች መከራ፣ ስለ ችግረኛ ጩኸት እግዚአብሔር እንዲህ ይላል፣ አሁን እነሳለሁ ይላል እግዚአብሔር እንዲህ ይላል፣ አሁን እነሳለሁ ይላል። አምላኳ ማን ነው ለሚሉ፣ ለሚሸነግሉ፣ ውሸትን ለሚናገሩ አንደበታቸው ክቡ በሆነ መከራን በሚያመጡብን እግዚአብሔር እንዲህ ይላል፣ ለቅዱሳን እነሳለሁ ይላል እጃችሁን ገፋ አድርጉና እግዚአብሔር ይነሳል በሉ። እባካችሁ ለማጭወት ለችግረኛው ጭወት እዚህ ቤት መጥተህ አሜን ብላ ትመለስም፣ ያው ውሎ ይቀጥላል። እግዚአብሔር የችግረኞች ጮት እነሳለው እያለ ነው። ጩሁና አሜን ብለው ውሰድ፣ እባክህ እጃችሁን ከፍ አድርጉና እግዚአብሔር ለሚጮው ሰዎች ይነሳል በሉ። እባካቸው ለሆነ ሰው ንኩትና እግዚአብሔር ከተናገረ ቃሉ እውነት ነው በል እባክህ፣ ምን ለሚል ሰው ከምድር ላይ ምን ጠፍቷል? ደግ ሰው ጠፍቷል። ደጉ እግዚአብሔር ግን ሊነሳ ነው። እስኪ በል አጠገብ ያለውን ሰው ደግ ሰው በምድር ጠፍቷል፣ እግዚአብሔር ደጉ ሊነሳ ነው። በሉ እጃችሁን ክብ አርጉና ለሆነ ሰው ዛሬ እግዚአብሔር ይነሳል በሉና ያዙት። ባሎ ባሎ ባሎ ባሎ ባሎ ባሎ፣ በጠላት ላይ ይነሳል በሉ፣ በጨለማው ላይ ይነሳል፣ በሟርተኛ ላይ ይነሳል በቤት በተነሳው ላይ ይነሳበታል። በምድራችን ላይ ይነሳል፣ አይ ይነሳል፣ አይ ይነሳል፣ ይነሳል፣ ይነሳል። ይሄንን በጆሮአችሁ ላይ አውጃለሁ፣ እግዚአብሔር ይነሳል። ምን ጠፍቷል? ደግ ሰው ከምድር ምን ብሏል ጠፍቷል። ግን ማን ይነሳል? ደጉ እግዚአብሔር ይነሳል። እስኪ በሉ ደጉ እግዚአብሔር ይነሳል በሉ። ግን ማን ይነሳል? ደጉ እግዚአብሔር ይነሳል ለማን ነው የሚነሳው? ለችግረኛው ጩኸት እግዚአብሔር ይነሳል። ስለዚህ ዳዊት ነው ያለው እንዲህ ነው የሚለው ቁጥር አንድ ላይ አቤቱ አድነኝ፣ አድነኝ፣ አድነኝ። ወይኔ ዛሬ አድነኝ የሚል ሰው ማነው? ምን ከምድር ላይ ጠፍቷል? ደግ ሰው ከምድር ጠፍቷል። ምን በለኝ? አድነኝ። ደግ ሰው ምን ብሏል? አልቋልና ከሰው ልጆች መተማመን ጎሏልና እርስ በርሳቸው ከንቱ ነገር ይናገራሉ። ግን እግዚአብሔር እባክህ አድነኝ። እግዚአብሔር እስኪ በሉ አድነኝ በሉ ሰው የአጋንንትን መንፈስ ተላብሶ እየሄደ ነው። ደግ ሰው በምድር ላይ የለም ማልቋል አለ በዚያ ዘመን። ሊበሉት ይፈልጉታል፣ ሊያጠፉት ይፈልጉታል። በጫካ ውስጥ እየፈለጉት ነው። ኧረ እግዚአብሔር ሆይ የሾምከው ማን ሳኦል ራሱ ደግነቱን ትቶ ላይ ጠፋኝ ነው አለ በቃ ሳኦል። ማን ሊያጠፋን ይፈልገው ዳዊትን ሊያጠፋ ይፈልገዋል። አንተ በጣም እኮ የሚገርመው ነገር በጣም በሱ ጦርነቱ ውስጥ ገብቶ ድል ያደረገ ሰው ያሸነፈለት ሰው ለሱ ጥሩ ነገር ያደረገለት ሰው ይፈለጋል። ስንት ጊዜ ጦር ወረወረበት ሶስት ጊዜ ሲወረውር ብሎ ሳይሆን እግዚአብሔር አምላክ ጦሩን ወደዚህ ሲያደርግ ወደዚህ ሲወረወር ጦሩን ወደዚህ ሲያደርገው አገኘውት ብሎ ሲል ከዛ እንደዚህ አለው። ልብሱን ቆረጠና እንደዚህ ያለ አንተ ሰው አለው ይሆን እኔ እንዳንተ አደለውም አለው። ደጉ እግዚአብሔር በእኔ ውስጥ አለ አለ። እኔ እንዳንተ ብሆን ኖሮ ቻው ነበር አለ። ስለዚህ እንደዚህ አለ፣ እግዚአብሔር ሆይ ከክፉ ሰዎች አድነኝ አለ። ዛሬ የሆነ ሰው ደህንነት በቤቱ ይገባል። እጃችሁን ከፍ አድርጉና ደጉ እግዚአብሔር አድነኝ በሉ እባካችሁ ማንም የሚሟገትላቸው ስለሌሉ ሰዎች ማንም ሊከራከርላቸው ስለማይችሉ ገንዘብ ስለሌላቸው ለሚናገረው እየጮሁ ስላሉ ኡ እያሉ ስለሚጮሁ ሰዎች ለችግረኛው፣ ችግረኛው ጩኸት እግዚአብሔር፣ አሁን እግዚአብሔር ዛሬ አሁን ለሚል ሰው አሁን ምን እላለሁ። ከተነሳ በኋላስ ምን ይሆናል፣ ምን ይሆናል ብላችሁ ካላችሁ መድኃኒትን አደርጋለሁ፣ በላዩም ላይ እገለጣል በዚያ ቢያስጨነቀ ነገር ላይ እግዚአብሔር መድኃኒትን ያደርግበታል። በላዩም ላይ እግዚአብሔር ይገለጥበታል። እግዚአብሔር ሲነሳ በዚያ ነገር ላይ ይገለጣል። የሆነ ሰው ጭውና መንበልባከ ምን እላለሁ? መድኃኒትን አደርጋለሁ በላው ለምን ያ ግራ ባጋባ ነገር ላይ አንድ ታሪክ ላሳያችሁ። ዘፍጥረት ምዕራፍ 21 እግዚአብሔር እንደተናገረ ሳራን አሰበ። ሳራን አሰበ ብቻ አይልም፣ እግዚአብሔር እንደተናገረ ለሳራ አደረገላት። እግዚአብሔር ማን አሰበ? ሳራን አሰበ። አንደኛው አስቦ ዝም አላለም፣ እንዳሰበ እንደዛው አደረገላት። ዛሬ የሆኑ ሰዎች ለሆኑ ሰዎች አስበው ሊያቆሙ ይችላሉ። እኔም ለልጄ እናንተም ለልጆቻችሁ ልታስቡ ትችላላችሁ። ለመንፈሳዊ ልጆቼ ላስብ እችላለሁ። ለቤተ ክርስቲያን ላስብ እችላለሁ። ለእናንተ ላስብ እችላለሁ። ብዙ ሀሳብ አለኝ፣ ግን አንድ ነገር የምነግረ ነገር ማድረግ አልችልም። አስቦ ማድረግ የሚችል አምላክ ከኛ ጋራ ነው። እንዳሰበ ምን አለላት አደረገላት። ግን ሲደረግላችሁ ሰው እንዳትገፋው አደራ። አሁን ሊደረግልን ስለሆነ አትግፋ በሉት። የሆነ ሰው ኢየሱስ ጌታ ነው። እግዚአብሔር እንደተናገረ ሳራን አሰበ ይላል። እንዳሰበ ደግሞ እንዲሁ አደረገ ይላል። እግዚአብሔር ሲያስባት በአጋርና በሳራ መካከል ግጭት ተፈጠረ። ኪዳን አለ። ኪዳኑ ወራሹ ማነው? ይስሐቅ ነው። የዚች ልጅ ከልጄ ጋር ምን አይለም፣ አይወርስም፣ ከቤቴ ምንበል አስወጣ። እግዚአብሔር ግን ጻዲቅ ፈራጅ አምላክ ነው። ከዛ አብርሃም ተቸገረ ይላል እግዚአብሔር ሳራ ምትልን አድርግ ብሎ ሲለው እግዚአብሔር በሞለኮታዊ አደራረጉ ምን መስራት እንዳለበት ያውቃል። ዛሬ በኢየሱስ ስም እግዚአብሔር ያቃልብላችሁ። የጣላችሁ ሰዎች እግዚአብሔር ስለ እናንተ ይደርስላችኋል። ከዛ በኋላ በጣም የሚገርመው ነገር ውሃ አስይዟት ወደ ምድረ በዳ ይዟት ሄደ ይላል። ወደ ምድረ በዳ ይዟት ከሄደ በኋላ አለቀ። ምኑ የሆኑ ሰዎች፣ የሆነ ነገር ያለቀባቸው ሰዎች፣ እዚህ ጉባኤ በመቶ የሚቆጠሩ ሰዎች አሉ። የሆነ ነገር አልቋል። አሁን ምን ሊሆን ነውናል። እግዚአብሔር መቸገርህን ሰምቷል። እግዚአብሔር መቸገርሽን ሰምቷል። እግዚአብሔር ጩኸትህን ሰምቷል። የችግረኛን ጩኸት ሰምቻለሁ እኔ እግዚአብሔር እነሳለሁ ብሏል። ጩሁና አሜን ብለህ ውሰድ ለሆነ ሰው ንካውና፣ ጉልለትን በሙላት እግዚአብሔር ይገልጠዋል። መለማከ ዋው ምን አለ? አለቀ። ልጁም እሷም ከሚሞቱ ልጇን ባለበት ተወችና እሱን አላይም ብላ ለብቻው ሄዳ ማልቀስ ጀመረች። ይሆናችሁ እግዚአብሔር እኮ ጩኸትን ይሰማል። መጣና አጋር ያንችን አይደለም ማለት፣ እሱም እኮ እዛ እየጮኸ ነው። ሀይ እዛ እየጮኸ ነው። እግዚአብሔር ጩኸትሽን ሰምቶ አላላትም። ዛሬ በኢየሱስም የሆነ የሚጨው ሰው ድምፅ የሆነ የሚያለቅስ ሰው ተደብቆ ከልጆቹ ተደብቆ፣ ከሚስቱ ተደብቆ፣ ከባሏ ተደብቃ፣ ከልጆቿ ተደብቃ፣ ከቤተሰቧ ተደብቃ ምትጮዋ አንድ ወጣት በኢየሱስም ዛሬ ነግርሻለሁ፣ እግዚአብሔር ጩኸትን ይሰማል። ምን አለ ሰማ። እግዚአብሔር ሰማ። የማንን ጩኸት ሰማ? የብላቴናውን ጩኸት፣ የብላቴናውን ድምፅ እግዚአብሔር ሰማ። መጫው የሚፈልጉ ሰዎች ከዛሬ ጀምሮ ይነሳሉ፣ እንጨዋለን ይላሉ። ለእናንተም እንደዛ ሰማይ በላችሁ ለቡግ ብሎ ይከፈታል። ስለዚህ ምን ነው ያለው? ሰማ ይልና፣ አይዞሽ አላት። በቃ አታልቅሽ፣ አይዞሽ። እግዚአብሔር ይመጣና ምን ነው የሚልህ? አይዞህ ነው የሚለው። ምን በይ አይዞሽ፣ ተነሽ አላት። ዛሬ እግዚአብሔር ምን እላለሁ ብሏል? እነሳለሁ ብሏል። ዛሬ እግዚአብሔር ለማን ነው የሚነሳው? ለእኔ ነው የሚነሳው። የሚጮህ አሜን ይበለኛ ከዛ በኋላ እንደዚህ ነው የሚለው ምንድን ነው የሚለው ብላችሁ ካላችሁ 16 ላይ እርሷም፣ ሄዳ ብላቴናው ሲሞት አላይም ብላ ቀስት ተወርውሮ የሚደርስበት ያህል ርቃ በአንጻሩ ተቀመጠች ይላል። ከዛ በኋላ ፊት ለፊትም ተቀመጠች። ምን ብላ ፊት ለፊት ተቀመጠች? ከዛ ቃልዋንም አሰምታ አለቀሰች። እስኪ ወደ ማን ነው የምታለቅሰው? ሰውያው ለቋት እኮ ሄዷል። አረ አብራም እኳ ቻው ብሎ ሄዷል። ይሄ ከባድ እኮ ነገር ነው። አብራ የኖረች ሰው የሌለበት ሰው እንደዛ ይለቃል። ሰው በደንብ ስሙ ሰው ስለዚህ ምንድነው? ደግ ሰው ከምድር ምን ብሏል? ጠፍቷል። የወለደላትን እግዚአብሔር ደግሞ በቃ አድርግ፣ ግዴታ ነው ያለበለዛ ቤቱ ይበጠበጣል፣ ችግር ይፈጠራል። በቃ አድርግ። ከዚህ በኋላ ምንድነው? እግዚአብሔር ወደ ምድረ በዳ አላለም። እሱ ነው ወደ ምድረ በዳ ይዟት ሄዶ እዛ ጣላት እና መጣ። ማንም በሌለበት ምድረ በዳ ሊሆን የሚችለው ሰው የለም። በደንብ ስሙ፣ ማንም የለም። ምድረ በዳ ነው፣ ውሃ የለም። ምድረ በዳ ውስጥ ልጁ ቁጭ አድርጋ እሷ ታለቅሳለች፣ አሏን አሰምታ። ቅድም ብያቸዋለሁ፣ ወደዚህ መሄድ አትችሉም፣ ወደዚህ መሄድ አትችሉም፣ ወደዚህ መሄድ አትችሉም፣ ወደዚህ መሄድ አትችሉም። ግን አንድ እጅ ከሰማይ ይመጣል መቶጥ ወርዶ ሊያወጣ ካለበት የሚመጣ እጃለ ያ እግዚአብሔር የኔ አምላክ ነው የሚል አሜን ብሎ ይወልታል። ምኗን አሰምታ ቃለዋን አሰምታ፣ ምን አለች? አለቀሰች። እኔ በሁለት ለቅሶ ይገርመኛል። አንደኛው ለቅሶ በጣም ከአቅማችሁ በላይ ሲሆን ብላችሁ የምታለቅሱ እሱ ለቅሶ ከባድ ለቅሶ ነው። አንጀት የሆነ ለቅሶ ማንም እንዳይሰማኝ ብላችሁ ብላችሁ እሱ ለቅሶ በጣም ከባድ። ሁለተኛው ለቅሶው ከአይምሮ በላይ ሲደረግላችሁ ታለቅሳላችሁ። ይሄ ያስለቅሳል። ተናግሮ ማልቀስ ሲጀምር የምን ያለው እግዚአብሔር ያደረግለት ቸርነት ብሎ ያስለቅሳል። ይሄ ለቅሶ የደስታ ለቅሶ በቤታችሁ ይግባ። እጃቸውን ከፍ አድርጉና ይሄ በእኔ ህይወት ይሆናል በሉ እባካቸው ለአንድ ችግረኛ ሰው እግዚአብሔር ዛሬ ሊነሳ ነው። አንዳንድ ጊዜ ነገር ተከናወነ ብለህ ስትል ሌላ ነገር ይመጣል። አደለ? እነግርሃለሁ እኔ እግዚአብሔር ምስክሬ ነው። ይሄ ቃል የሞለኮት ሬማ ወርድ ነው። እዚህ ጉባኤ ላይ ገብተ ከምስክርነት ውጭ ምንም እድል ፋንታ የለም። አንተ አምነ መቀበል ብቻ ነው። እዚህ ቤት ላይ የሚሰራ ቅባት በህይወት ላይ ያደርጋል። እግዚአብሔር እንደዛው በምድረ በዳ ነገርህን መጎብኘት ይጀምራል። ቃሏና ሰምታ ምን አለች አለቀሰኝ ታዛዝ ቁጥር 17 እግዚአብሔርም የብላቴናውን ድምፅ ሰማ እግዚአብሔር የማንን ድምፅ እሷ ብቻ ነው እንደ እያለቀሰች ያለችው ብላቴናው እናቱ ታወዳለች ቆ ያለ ነው ዛሬ የሆነ ሰው ዘመድ የተወ ወዳጅ የተወ ገንዘብ የተወ ወይኔ ምን ልሁን ወይኔ ቤቴ ወይኔ እኔ ነገር ምን ይሻለኛል ለምትል ይሄውና ሬማ ወርድ ነው የመጣልህ እንደዚህ የሚል ነው እግዚአብሔር ያንን ድምፅ ሰምቶታል እስኪ በሉ ጮክ በሉና እግዚአብሔር ሰማ በሉ እባካቸው የማንን ድምፅ ሰማ? የብላቴናው። ቁጥር 18 ላይ ከመድረሰ በፊት እንደዚህ ነው የሚለው እግዚአብሔር መልአክ ከሰማይ አጋረን እንዲህ ሲል ጠራት፣ አጋር ሆይ ምን ሆንሽ? እግዚአብሔር የብላቴናውን ድምፅ ባለበት ስፍራ ሰምቷልና አትፍሪ፣ ተነሺ አሁን ምን በይ ተነሽ ብላቴናውንም፣ አንሺ እጅሽን በእርሱ ላይ አጽኝ ትልቅ ህዝብ አደርገዋለሁ። በምድረ በዳ ውስጥ እግዚአብሔር እንደዛ ይናገራል። ምንም በሌለበት ምንም በማይቆጠርበት ውሃ እንኳን የሚጠጣ በጠፋበት እንጀራ በሌለበት ትንቢት ይመጣልል እንዲህ የሚል ትንቢት ይመጣል። እግዚአብሔር ህዝብ አደርገዋለሁ ይላል። የኔ ጌታ እግዚአብሔር ይህንን ያደርገዋል። ማንም በሌለበት ምን አደርገዋለሁ ህዝብ አደርገዋለሁ እግዚአብሔርም ለእሱ ትንቢት ከተናገረ በኋላ ቆይ፣ አይኗን የከፈተው መጀመሪያ ጉርጓድ ነበረ፣ የለም ቆ ወዲያውኑ ከፈተው። ከፍቶ ኮ ነው አይኗን ሲቀፍ፣ ውሃው ያለበት ሄደች። ዛሬ የሆኑ ሰዎች አይናቸው ተከፍቶ በረከታቸው ያለበት መሄድ ይጀምራሉ። የሆነ ሰው ሳይ አይኔ ተከፈተ፣ የሆነ ሰው ሳይ ዛሬ አይኔ ተከፈተ። በረከትሽ ያለበት በረከት ያለበት እስከ ዛሬ ያላየው በረከትን በጌታ በኢየሱስም አይኔ ተከፍቶ ማየት ትጀምራለ። እስኪ እጃችሁን በአይናችሁ ላድርጉና እግዚአብሔር ይችላል በልባከ ስለዚህ እንደዚህ ባለ እግዚአብሔር ስለ እኔ ተነስተዋል። በልባከ አይኗን ምን አደረገ ከፈተላት። ከዛ በኋላ ደግሞ የውሃ ጉድጓዱን አየች። አይኗን ከፈተላት። የውሃ ጉድጓዱ ምን አለች አየች። ቁጥር 19 እግዚአብሔር አይኗን ከፈተላት የውሃ ጉድጓዱን አየች። ሄዳ አቅማደዋል። በውሃ ሞላችሁ ብላቴናውንም አጠጣችው። ይሄ ይሁን የመለኮት ዓለም ውሃ ይባላል። የጉድጓድ ውሃ አይደለም። የመለኮት ዓለም የሚያረካ ዘርህን የሚያበዛ ህይወትን አንተ ይሄን ውሃ ያዙ። አሁን ውሃውን ያዙ በኢየሱስ ስም። ውሃ ዛችሁ የመጣችሁ ሰዎች ውሃውን ያዙ። ዛሬ ይሄን ውሃ ቀየርኩ። ከመለኮት ዓለም የሆነ ውሃ፣ ታምራት የሚያደርገው ውሃ፣ ዛሬ የሆነ በረከት ቤታችሁ የሚያስገባ ውሃ፣ የሌለውን ወደ መኖር የሚያመጣ ውሃ፣ አይናችሁን የሚከብት ውሃ፣ ነገራችሁን የሚቀይሩ ውሃ። ዛሬ ይሄን ውሃ በዚህ ቃል አውጄበታለሁ በኢየሱስ ስም አሁን ይሁንላችሁ። ከዛምረ ሚለው ጥር ሃያ እግዚአብሔር ከብላቴናው ጋራ ነበረ። ዋውን ካጠጣው በኋላ እግዚአብሔር ከብላቴናው ጋራ ነበረ። እሺ ከዛስ አደገም፣ በምድረ በዳ ተቀመጠ፣ ቀስተኛ ሆነ። ከግብፅ ምድር ለእስማኤል ሚስትን ዳረችለት ይላል። ብቻ ማን ይናገር እስኪ በሉ፣ እጃችሁን ከፍ አድርጉና እግዚአብሔር ብቻ ይናገር በሉ። እግዚአብሔር ሲናገር ለቅሶችሁ ይቆማል። ለምጽፉ ሰዎች በደንብ ጮክ በሉና እግዚአብሔር ሲናገር ለቅሶ ይቆማል በለባቀ ሄሎ ድገሙ ድገሙ። ለቅሶዋን ምን አደረገ አስቆም አይደል? የመጀመሪያው የእግዚአብሔር ጉብኝት ለቅሶን ማስቆም ነው። የሆነ የችግረኛ ሰው ጩኸት አለ። እግዚአብሔር ዛሬ ይናገራል። ደግመ አታለቅስ፣ ደግመ አታለቅሽ። የእግዚአብሔር ጩኸትሽን ዛሬ ያስቆመዋል። ሁለተኛው እግዚአብሔር ሲያይ መቶ ያጽናናሻል፣ መቶ ያጽናናሃል እግዚአብሔር አየ ማለት እግዚአብሔር ሰማ ማለት ሁለተኛው፣ እግዚአብሔር መጽናናትን ወደ ህይወት ይልክልሃል። እስኪጮክ በሉና እግዚአብሔር መጽናናትን ያደርካል። በሉ ባካቸው። ሶስተኛ፣ እግዚአብሔር ሲናገራችሁ የጠፋባችሁ ዓይናችሁ የታወረ እንዲ ነው የሚሆነው። ከዛሬ ጀምሮ የጠፋባችሁን እንድታዩ ዓይናችሁን እግዚአብሔር ይከብተዋል። ኧረ ጮክ በሉና አሜን በሉ እስኪ በደም ጆክ በሉና አሜን በሉ። አንደኛ ምን አልኳችሁ? እግዚአብሔር ለቅሶአችሁን ምን ያደርጋል? ያስቆማል። ከዛ ደግሞ መጥቶ ምን ያደርጋቸዋል? ያጽናናችኋል። ከዛ ደግሞ ምን ያልኳችሁ? አይናችሁን ምን ያደርጋል? ይከፍታል። አራተኛ ጎዶሎ የሆነውን ነገራችሁን ይሞለዋል። እንስራዋ ምን ነበረ? ባዶ ነበረ አይደል? ጎዶሎ የሆነ ነገራችሁን ይሞለዋል። ጎዶሎዋችሁ ዛሬ የሚሞላ ሰዎች ከዚህ ውስጥ ውሰዱ በደንብ። አሜን በሉና እስኪ በደንብ ምን ያልኳችሁ። አንደኛ ምንድን ነው ያልኳችሁ? እግዚአብሔር ለቅሶ አይን ምን ያደርጋል? ያስቆማል። ሁለተኛ አሳ ያጽናናን። እሺ፣ ሦስተኛ አይኔን ይከፍታል። አራተኛ ጎዶሎ የሆነውን ነገር ምን ያደርገኛል? ይሞላል። ዛሬ የሆነ ሰው ጩኸት ተሰብቶ ከሆነ ጩኸና ዳመን ብለው እባክህ፣ እስኪ እጃችሁን ከፍ አድርጉና እግዚአብሔር ጎዶሎ ነገር ይሞላል በል እባክህ ስተኛ ፍጻሜያችሁ በምስጋና ይሞላል። ፍጻሜ በምን ይሆናል ማለት ነው? በምስጋና። እግዚአብሔር ሲነሳ አንደኛ ምን ይሆናል? ለቅሶ ምን ይላል? ይቆማል። ሁለተኛ ያጽናናል። ሦስተኛ አይኔን ይከፍታል። አራተኛ ጎደሎ ነገረን ይሞላል። አምስተኛ በምስጋና ወሰድኩት፣ የሚል ሰው ጮ አሜን ይበል እስኪ በረምጮ ክበሉና እግዚአብሔር ስለእኔ ይነሳል በሉ ዛሬ የሆነ ሰው እምባው የሚታበት ሰው አለ። ዛሬ የሆነ ሰው መጽናናት የሚጀምር ሰው አለ። ዛሬ የሆነ ሰው ጎዶሎ የሚበላ ሰው አለ። ዛሬ የሆነ ሰው የሆነ ሰው የሆነ ሰው ቤቱ በምስጋና የሚሞላ ሰው አለ። ያ ሰው እኔ ነኝ ያለ ጮኸ አመን ብሎ ይውሰድ። ለአምስቱንም ንገሩት፣ ለሆነ ሰው ንገሩት። በአምስቱ ላይ የሆነ ነገር ወስዶኝ እግዚአብሔር ጩኸትን ሰምተዋል በሉት አንደኛ ስለሰማ የመጀመሪያው፣ እምባህን ለቅሶውን ያስቆመዋል በሎ፣ ባከ ለቅሶ ይቆማል በሎ፣ እምባ ይታበሳል በሎ፣ እምባ ይታበሳል በሎ፣ ያጽናናሃል በሎ፣ ጎዶሎ ነገርህን ይሞላል በሎ፣ በምስጋና መሞላት ትጀምራለህ በሉ። ወሰድኩት የሚል ሰው ጮ አሜን ብሎ ይውሰድ። እስኪ በደምጫው እክበሉና አንዱ የኔ ነው ሁለቱ የኔነው ሦስቱም የኔነው አራቱም የኔነው አምስቱም የኔ ነው የሚል ጮኸው አሜን ብሎ። እስኪ ተነሱና ቁሙና እግዚአብሔር ተነሳ የሚል ጮኸው አሜን ብሎ ይቀመጥ። ለአንድ ሰው እጃችሁም ስጡ፣ የሆነ ነገር ትቀበላለህ በሉት። እግዚአብሔር ዛሬ የችግረኛውን ጮት ሰምቷል። ለቅሶ ይቆማል። ለቅሶ ይቆማል። ከዚህ በኋላ መጽናናት ትጀምራለህ። አይኖችህን ከፍቶታል። ጉለትህን ሞልቶታል። ፍፃሜ በምስጋና ይሞላል። ለእኔም ለአንተም ሆነ በሉ። ባቃቸሁን አንድ ሁለት ሶስት አራት ወሰድኩት፣ የሚል እንደዚህ ብሎ አምምፕሎ ይውሰድ። ሁለት ምስጋና፣ ሙላት፣ መጽናናት፣ ለቅሶ ቆበ፣ በምስጋና ተሞላ። እስኪ እንደዚህ በሉ፣ እግዚአብሔር ሰማ በሉ ባካችሁ የችግረኛው ጩኸት እግዚአብሔር ሰማ በሉ የድሆች አምላክ ለቅሶ ሰማ ምን አለ ደግ ሰው ከምድር ላይ ምን ብሏል ጠፍቷል ደጉ እግዚአብሔር ግን ሰማ እስኪ እንደዚህ በሉ ደግ ሰው ከምድር ጠፍቷል ደጉ እግዚአብሔር ሰማ በሉ በቃ ሲሰማ ምን ሆነልኝ ለቅሶዬ ቆመ። ተጽናናው ባዶኖ ነገሬ ሞላ። ከዛ አይኔ ተከፈተ። ፍፃሜ ሁሉ በምን የተሞላ ነው? ለዛ ሰው ዛሬ ሆነለት። ዝም ብዬ የምናገረው ላስጨብጣችሁ ነው። በደንብ አርጋችሁ አሜን በሉ እስኪ። በሉ ደግ ሰው ከምድር ላይ ጠፋ፣ እግዚአብሔር ሰማ በሉ ባካችሁ። ደግ ሰው ከምድር ላይ ጠፋ፣ ደጉ እግዚአብሔር ሰማ በሉ ባካችሁ። ያ ሰው ማን ነው? አሜን አሜን። ግንባራችሁም በቀኝ እጃችሁ ያዙ። ሰባት ጊዜ እንደዚህ በሉ፣ በየሱስ ስም በድል ወጣለሁ በድል ገባለሁ በሉ። ክፉ ነገር ከፊቴ ገለል ይበል በሉ። ከክፉ ነገር ጋራ ከዛሬ ጀምሮ አልገናኝም በሉ። ከክፉ ነገር ጋራ ልጆቼ አይገናኙም በሉ። ይህን ቃል የሚያምን ሰው ክፉ ነገር ወደ እሱ አይመጣም። ሰዎች ስለ ክፉ ነገር ሲያወሩ እንደ እኔ ቆይ ምንድን ነው፣ ከእኔ ጋር ተገናኝቶ አያውቅም ማለት የምትጀምረው ከዚህ ጸሎት በኋላ ነው። ከዚህ ቀን ጀምሮ ከክፉ ነገር ጋር መገናኘት ለአንተም ላንችም አይሆንላችሁም። እጃችሁን ጫኑ በግንባራችሁ ላይ፣ ከክፉ ነገር ጋር መገናኘት ቆመ በሉ እባካችሁ ክፉ ነገር ወደ ቤታችሁ እንዳይገባ፣ ክፉ ሰዎች ወደ እናንተ እንዳይመጡ፣ ክፉ ነገር ወደ አንተ እንዳይመጣ፣ ክፉ ነገር ወደ አንቺ እንዳይመጣ፣ ክፉ ነገር ወደ ቤት እንዳይመጣ፣ ክፉ ነገር ወደ ስራ እንዳይመጣ፣ ክፉ ነገር ከለከልኩኝ፣ ከለከልኩኝ፣ በደቡ ጉልበት ከለከልኩኝ፣ ኢየሱስም ከለከልኩኝ። እጃችሁን ከፈርጉ አሁን፣ ከዛሬ ጀምሮ በሉ እኔ የእግዚአብሔር ሰው ነኝ። ባለሁበት ቦታ ሁሉ እጄን ሳነሳ ሰማይ በላይ ላይ ይከፈታል። ምልክት በላይ ላይ ይሆናል። በላይ ላይ ምልክት ይሆናል። ብዙ ሰዎች በእኔ ምክንያት መነጋገር ይጀምራሉ። ሆነ፣ ሆነ፣ ሆነ በሉ።